ኤለን ማስክ ማን ነው? ኤለን የት ተወለደ? እንዴት ወደዚህ ስራ ገባ? መጨረሻውስ ምንድን ነው የሚለውን የምናይ ሆናል። ዛሬ የምንወያየው ስለ አለማችን ሀብታሙ ሰው ነው። ወደ ዛሬው ቪዲዮ። ኤሎን የተወለደው ሰኔ 28 ቀን በ1971 በደቡብ አፍሪካ ፕሪቶሪያ ውስጥ ነው። የእናቱ ስም ሜይ ማስክ ሲሆን ከካናዳ የመጣች ሞዴል እና የአመጋገብ ባለሙያ ነች። አባቱ ኤሮል ማስክ ደግሞ የደቡብ አፍሪካ ኤሌክትሮ ሜካኒካል መሐንዲስ፣ አብራሪ፣ እንዲሁም መርከበኛ ነው። ኤሎን በመጋቢት 1981 በኮምፒውተር ላይ ፍላጎት ማሳደር ጀመረ። ከዛም ኤሎን አስር ዓመት ሲሆነው ወላጆቹ ተፋቱ። በዚህ ወቅት ኮምፒውተሮችን በጣም ወደደ። በአስር ዓመቱ በኮሞዶር ሲአይሲ ትዌኒ ኮምፒውተር ላይ ፍላጎት አሳደረ። እናም የኮምፒውተሩን ፕሮግራሚንግ በራሱ ተማረ። በመጋቢት ወር በ1984 የመጀመሪያውን የቪዲዮ ጨዋታውን ሸጠ። በ12 ዓመቱ ኤሎን ፕላስተር የተባለውን የመሠረታዊ ቪዲዮ ጨዋታ ኮድ ለፒሲ እና ኦፊስ ቴክኖሎጂ ለተባለ መጽሔት በግምት በ500 ዶላር ሸጠ። በሰኔ ወር በ1989 ወደ ካናዳ ሄደ። በ17 ዓመቱ ኤሎን ማስክ የግዴታ የደቡብ አፍሪካ ወታደራዊ አገልግሎትን ለማስወገድ ወደ ካናዳ ተዘዋወረ። የኪዊንስ ዩኒቨርሲቲንም ተቀላቀለ። በነሐሴ ወር በ1992 የፔንሲልቬኒያን ዩኒቨርሲቲን ተቀላቀለ። በቢዝነስና ፊዚክስን ለማጥናት ካናዳ አለቀቀ። በኢኮኖሚክስ የመጀመሪያ ዲግሪውን አጠናቀቀ። እናም የፊዚክስ ትምህርቱን ለመጨረስ በዩኒቨርሲቲው ቆየ። በየካቲት ወር በ1995 ዚፕቱን ጀመረ። ኤሎን እና ወንድሙ ኬምባል ለጋዜጣ አሳታሚ ኢንዱስትሪ የበይነ መረድ ከተማ መምሪያን አዘጋጁ፣ እናም ለገበያ ያቀረበ የድር ሶፍትዌር ኩባንያን ዚፕቱን ጀመሩ። ኩባንያው ከጥቂት ባለሀብቶች ገንዘብ አሰባሰበ። በ1999 ዚፕቱን ለኮምፓክ ሸጠ። ኮምፓክ የተባለው ድርጅት ዚፕቱን በ307 ሚሊዮን ዶላር በጥሬ ገንዘብ እና 34 ሚሊዮን ዶላር በአክሲዮን አማራጮች ገዛው። ኤሎን ከሽያጩ 7% ድርሻው 22 ሚሊዮን ዶላር አግኝቷል። በ95 ዓ ም በበይነ መረብ ላይ ብዙ ሰዎች አልነበሩም እናም በእርግጠኝነት ማንም ገንዘብ እያገኘ አልነበረም። አብዛኛው ሰው ኢንተርኔት ጊዜያዊ ፋሽን ይሆናል ብሎ አስበው ነበር። በ1999 ኤሎን ኤክስ ዶት ኮም የተባለ የፋይናንስ አገልግሎት እና የክፍያ ኩባንያን በኢሜይል በጋራ መሰረተ። ዝውውሩ ለተጠቃሚዎች ሳያወሳስብ ከፍተኛ የደህንነት ደረጃን አሳክቷል። በሁለት ሺህ ዓመተ ምህረት ኤክስ ዶት ኮም ከሲሊኮን ካሊ የመጣ የሶፍትዌር ኩባንያ ከሆነው ኮንፊኒት ጋር ተዋሃደ። በቀላል የክፍያ ስርዓቱ የተነሳ ወደ ኮንፊኔት ተሳበ። የተዋሃደውም ኩባንያ ስሙን ወደ ፔይፓል ቀይሮታል። ወደ ትዳር ሁኔታው ስንገባ በጥር ወር በ2000 ዓ.ም ኤሎን ከኩዊንስ ዩኒቨርሲቲ ያገኛትን ካናዳዊቷን ደራሲ ጀስቲን ዊልሰንን አገባ። ስድስት ልጆችንም አፍርተው ነበር። ነገር ግን የመጀመሪያ ልጃቸው ኔቫዳ በጨቅላነቱ ሞተ። ቢሆንም ትዳሩ ከ2000 እስከ 2008 ነበር መቀጠል የቻለው። ከዛም በኋላ እሷን ፈቶ ሌላ ሚስት አግብቷል። ከአዲሱ ሚስቱ ጋር ከ2010 እስከ 2012 መቆየት ችሏል። ከዛም ከተለያዩ በኋላ ድጋሚ በመጋባት ከ2013 እስከ 2016 አብረው ቆይተዋል። ቢሆንም ትዳሩ መቀጠል ስላልቻለ ፈርሷል። አሁን ላይ ምንም ትዳር የለውም። ልጆቹን ግን ያሳድጋል። በ2002 ኤሎን ስፔስ ኤክስን መሰረተ። ኤሎን ስፔስ ኤክስፕሎኔሽን ቴክኖሎጂ ወይንም ስፔስ ኤክስን ከ100 ሚሊዮን ዶላር የመጀመሪያ ሀብቱ ጋር መሰረተ። ስፔስ ኤክስ የጠፈር መንኮራኩሮችን ያመርታል እናም ይገነባል። ግቡ አንድ ቀን ወደ ማርስ መድረስ እና ማርስን መቆጣጠር የሚያስችል ተመጣጣኝ የጠፈር መንኮራኩር መገንባት ነው። በ2002 እንደገና ኤሎን ኢቤይ ፔፓልን ገዛ። ፔፓል በኢቤይ በ1.5 ቢሊዮን ዶላር አክሲዮኖችን መሸጥ ጀምሮ ነበር። ከዚያም ውስጥ ኤሎን ከ150 ሚሊዮን ዶላር በኢቢ አክሲዮን አሸናፊ መሆን ችሏል። በ2003 ቴስላ ተመሰረተ። በመሐንዲሶቹ ማርቲን እና ማርክ ቴስላ ሞተርስ ተመሰረተ። ኤሎን ማስክ በ2004 ወደ ፕሮጀክቱ ገባ። በግል የ70 ሚሊዮን ዶላር አስተዋጽኦ በማድረግ የኢንቨስትመንቱን ዙር መራ። ኤሎን በቴስላ ካምፓኒ ውስጥም የመጀመሪያውን የኤሌክትሪክ መኪና ዲዛይን ላይ ተሳትፏል። እሱም በብሪቲሽ ሎተስ ላይ የተመሰረተ የቴስላ ሮደስተር ስፖርት መኪና ነበር። የሚገርም ነው። በነገራችን ላይ ኤሎን ከተናገራቸው ንግግሮች ውስጥ አንዱ ልበላችሁ። ኤሎን እንዲህ ይላል የምትሰሩትን ስራ ከእውነት ከልባችሁ ውደዱት። ከልባችሁ ካልወደዳችሁት ውድቀት ሲመጣም ሆነ የመስራት ፍላጎት አይኖራችሁም። ከልባችሁ ከወደዳችሁት ግን ስራ ሳይኖር እንኳን ስለ ስራው ታስባላችሁ፣ የምታወጡትንም ኢነርጂ አትገምቱትም። ስለዚህ ስራውም የመሳካት እድሉ ከፍተኛ ነው ይላል። ኤሎን መስክ አሁንም አላረፈም። በ2006 ሶላር ሲቲም በጋራ መሰረቱ። ኤሎን ለሶላር ሲቲ የመጀመሪያ ጽንሰ ሀሳብና የፋይናንስ ካፒታል አቅርቧል። በአጎቶቹ ልጆች በሊንደን እና ፒተር በጋራ ተመስርቷል ሶላር ሲቲ የፀሐይ ፓኖሎችን እና የፀሐይ ጣራ ንጣፎችን ያመርታል፣ ይሸጣል። ኤሎን መስክ በ2012 ስፔስ ኤክስ ውስጥ ድራጎን የተባለውን መንኮራኮር ማምጠቅ ችሏል። ይህም የመጀመሪያው የንግድ ኩባንያ በመሆኑ ታሪክ ሰርቷል። በ2014 ቴስላ አውቶፓይለት የተባለውን የመጀመሪያውን የቴስላ ሞተርስን መኪና አስተዋወቀ። ይህ ምጡቅ ሰው አሁንም አላረፍም በ2016 ኒውሮሊክ መሰረተ። የአንጎል ውስጥ መሳሪያዎችን በመፍጠር ላይ ያተኮረ ድርጅት ማለት ነው። ይህም ድርጅት አእምሮ ውስጥ ወይንም ጭንቅላታችን ውስጥ የሚገቡ የተለያዩ ቺፖችን በመፍጠር ሰዎችን ያገዝ ነበር። ሀሳቡ እሱ ነው። ያው የሚነሱት ሀሳቦች አንዳንዱ ሰዎችን ለመቆጣጠር ነው ይላል፣ አንዳንዱ ለሰዎች ነው ይላል። እሱ አልታወቀም። ግን እነሱ ያሉት ወይንም መግለጫ የሰጠው አሁን አንዳንድ ሰዎች ፓራላይዝድ ሲሆኑ ከአእምሮ እና ከሰውነት ጋር ያለውን አሁን እኛ እግራችንን ስናንቀሳቀስ ኦሮ የሆነ ነገር ፊሊንግ የምናደርገው አእምሯችንና እጃችን አንድ ላይ ሲሰራ ነው፣ ወይም ሀሳብ መለዋወጥ ሲችል ማለት ነው። ግን ያ ሀሳብ መለዋወጥ መሀል ላይ ሲቀር ወይ እጃችን ሳይሰራ ይቀራል፣ እንደዛ ፓራላይዝድ የሚባለውን እንሆናለን ማለት ነው። ነርቭ ሲስተማችን ማስተላለፍ ሲቀር፣ ስለዚህ እሱም እነሱም እያሉ ያሉት የተለያዩ ቺፖችን እና የተለያዩ መሳሪያዎችን አእምሮ ውስጥ በመጨመር አጋዥ በማድረግ እነዚህ ፓራላይዝድ የሆኑ ሰዎችን የተለያዩ ለምሳሌ ወታደሮች እግራቸው የተቆረጡ እጃቸው የተቆረጡትን አርቲፊሻል ኢንቴሊጀንስን በማስገባት ግን ያን ኢንቴሊጀንስ ደግሞ አእምሮ ላይ ካለው ቺፕ ጋር በማገናኘት እንደ ተፈጥሯዊ አይነት ሰዎች እንዲሆኑ፣ ወይም ናቹራል የሆነ ፊሊንግ እንዲኖራቸው እንዲሁም በተለያየ ሁኔታ ላይ ሰውነታቸው ፓራላይዝድ ለሆኑ ሰዎች ማለትም ነርቫቸው ላልሰራ ሰዎች አእምሮ ውስጥ ቺፕ በመክተት ነርቫቸውንና አካላቸውን ለማገናኘት መሞከር። ይሄ ነው ሀሳቡ። አሁንም እየሰራበት ነው ማለት ነው። ይህ አስገራሚ ሰው በዚህም አላበቃም። በስፔስ ኤክስ ፍሎክናይን የተባለ ሮኬት አስወንጭፏል። ብዙ ጊዜ ሮኬት ከተወነጨፈ በኋላ ተመላሹ ፓርት ወይ ይከሰከሳል ወይ ባህር ውስጥ ይወድቃል። ኤለን ማስክ ግን በአዲሱ ሀሳቡ ባህር ላይ ሰው አልባ ጀልባ ላይ ለማሳረፍ ሞክሯል። በሚገርም ሁኔታም ተሳክቶለታል። ይህ በጣም አስገራሚው ነገር ነው። እንዲሁም ኤለን ማስክ በ2025 ኔትወርዙ 500 ቢሊዮን ደርሷል። ይህ ማለት ሀልፍ ኦፍ ትሪሊየን ማለት ነው። እናም ይህ ማለት የዓለማችን እጅግ ሀብታም ሰው ወይንም የፕላኔታችን ሀብታም ሰው ያደርገዋል ማለት ነው። እንዲሁም በማጠቃለያው የኤለን ማስክ የወደፊት እቅድ ምንድን ነው ተብሎ ሲጠየቅ ኤለን ማስክ ከአርባ ወይንም እስከ መቶ ባለው ዓመት ውስጥ ማርስን መግዛት ወይንም መቆጣጠር ነው ሀሳቡ። ማርስን ተቆጣጥሮ የሰዎች ማረፊያ ወይንም እሱም መሞት የምፈልገው ማርስ ላይ ነው ይላል። ኑሮውን ቀልሶ መሞት የሚፈልገው ማርስ ላይ ነው። ይህንንም ካስታወሳችሁ ከዛሬ አራት ዓመት በፊት ዜና ላይ ሲነገር ከሰማችሁ ማርስ ላይ ምድር እየሞላች ነው እና ማርስ ላይ መኖር የምትፈልጉ አክሲዮን ግዙ ተብሎ በጣም ትልልቅ ሀብታም ሰዎች የሚገራርም በጣም ብዙ ብር አክሲዮን እየገዙ ነበረ። ማለትም ምድር አንድ ነገር ብትሆን ወይንም በጣም በሰዎች ቢጨናነቅ ማርስ ላይ ኑሮ መቀለስ ከተቻለ እዛ ሄደው እንዲኖሩ ማለት ነው። ይሄንን ከዛሬ አራት ዓመት በፊት እንደዛ ነው የሰማሁት እና አሁንም እሱ ላይ ነው እየሰራ ያለው ኦሬዲ ማርስን ለሰዎች የምትሆን ምቹ ማድረግ ነው ስራው። ያንን ካደረገ በኋላ የአክሲዮን የገዙ ሰዎችን ይወስዳል ማለት ነው። እንዲሁም ሁለተኛው ምድር እንድትሆን ማለት ነው። እንግዲህ እንደኔ ሀሳብ ምድር መቼ ማትሞላም ባይ ነኝ። ምክንያቱም ፈጣሪ ሁሉንም ሲፈጥር ለክቶና መዝኖ ስለሆነ የሚበቃንን እና የሚያስፈልገንን ስለሚሰጠን መቼ ማትሞላም፣ ለሰው ልጅ መቼ ማትጠብም ባይ ነኝ። እንግዲህ ኤለን ማስክ ተሳክቶለት ኑሮውን ማርስ ላይ ይቀል ሲሆን አይቀል ሲሆን አብረን የምናይ ይሆናል። የዛሬው ቪዲዮ እዚህ ጋር ያበቃል። ሼር ላይክ፣ ሰብስክራይብ አድርጉኝ። እንዲሁም ደግሞ ቀጣይ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮመንት ላይ አስቀምጡልኝ። ወዳችኋለሁ። ባይ